በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 37 ዮሴፍና ወንድሞቹ። ያዕቆብም አባቱ በስደት በኖረበት ሀገር በከናን ምድር ተቀመጠ። ያዕቆብ ትውልድ እንዲህ ነው። ዮሴፍ 17 ዓመት በሆነው ጊዜ ከወንድሞቹ ጋር የአባቱን በጎች ይጠብቅ ነበር። እርሱ ከአባቱ ሚስቶች ከባላንና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍም የክፋታቸውን ወሬ ወደ አባታቸው ወደ እስራኤል ያመጣ ነበር። ያዕቆብ ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፤ እሱ በሽምግልናው የወለደው ነበርና፣ በብዙ ሕብር ያጌጠችም ቀሚስ አደረገለት። ወንድሞቹ አባታቸው ከልጆቹ ሁሉ ይልቅ እንደሚወደው ባዩ ጊዜ ጠሉት፣ በሰላም ይናገሩት ዘንድም አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹ ነገራቸው። እርሱም አላቸው እኔ ያየሁትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆ የእኔ ነዶ ቀጥ ብላ ቆመች፤ የእናንተ ነዶዎችም በዙሪያዬ ከበው እነሆ ለኔ ነዶ ሰገዱ። ወንድሞቹም በኛ ላይ ልትነግስብን ይሆን ወይስ ገዥ ትሆን ይሆን? አሉት። እንደገና ስለ ህልሙና ስለ ነገሩ የበለጠ ጠሉት። ደግሞም ሌላ ህልም አየ፣ ለአባቱና ለወንድሞቹ ነገራቸው፣ እንዲህ አለ። እነሆ ደግሞ ሌላ ህልም አለመው፣ ህልሙም እንዲህ ነው ፀሐይና ጨረቃ አስራ አንድ ከዋክብትም ይሰግዱልኝ ነበር። አባቱም ገሠጸው እንዲህ አለው፣ ይሄ ያለምኸው ህልም ምንድን ነው? በእውኑ እኔና እናትህ ወንድሞችም መተን በምድር ላይ እንሰግዳለን እንሰግድልህ ይሆን? ወንድሞቹም ቀኑበት፣ አባቱ ግን ይህንን ነገር በልቡ ይጠብቀው ነበር። የዮሴፍ ወንድሞች እንደሸጡት። ወንድሞቹም በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። በእስራኤልም የዮሴፍን ወንድሞች በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክ ዘንድ ና አለው። እርሱም እሺ አለ። እርሱም ሂደህ ወንድሞችህን በጎቹ ደህና እንደሆኑ እይ፣ ወሬያቸውንም ማምጣልኝ አለው። ወደ ኬብሮንም ቆላ ላከው። ወደ ሴኬምም መጣ። እነሆ በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ? ብሎ ጠየቀው። እርሱም ወንድሞችን እፈልጋለሁ፣ በጎችን የሚጠብቁበት ወደየት እንደሆነ እባክህ ንገረኝ አለው። ሰውየውም ከዚህ ተነስተዋል፣ ወደ ዶታሄን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞችን ተከታትሎ ሄደ፣ በዶታሄንም አገኛቸው። እነርሱ ወደ እርሱ ሳይቀርቡ ከሩቅ አስቀድመው አዩት። ይገድሉትም ዘንድ በእርሱ ላይ ተማከሩ። ወንድሞ ለአንዱ እንዲህ አለው፣ ያ ባለ ሕልም ይኸው መጣ። ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን። ሕልሞቹም ምን እንደሚሆኑ እናያለን አሉ። ሮቤልም ይህንን ሰማ፣ ከእጃቸውም አዳነው። እንዲህም አለ፣ ሕይወቱን አናጥፋ። ሮቤልም ደሞ ደም አታፍስሱ። በዝች ምድር በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። ሮቤልም እንዲህ ማለቱ ከእጃቸው ሊያድነው ወደ አባቱም ሊመልሰው ነው። እንዲህም ሆነ። ዮሴፍም ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ሕብር ያጌጠችውን ቀሚሱን ገፈፉት። ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ባዶ ነበር። እንጀራም ሊበሉ ተቀመጡ። አይኖቻቸውንም ባነሱ ጊዜ እነሆ የእስማኤላዊ ነጋዴያን ከገላአድ ሲመጡ አየ። ግመሎቻቸውንም ሽቶና በለስን ከርቤንም ተጭነው ነበር፣ ወደ ግብፅ ሀገርም ሊያራግፉ ይሄዱ ነበር። ይሁዳ ወንድሞቹን እንዲህ አላቸው፦ ወንድማችንን ገለን ደሙን ብንሸሽግ ጥቅማችን ምንድን ነው? ኑ ለእነዚህ እስማኤላዊ እንሽጠው፣ እጃችንን ግን በእርሱ ላይ ያነጣል፣ ወንድማችን ስጋችን ነውና። ወንድሞቹም የነገራቸውን ሰሙ። እነዚያም እስማኤላዊ ነጋዴዎች ሲያልፉ ወንድሞቹ የዮሴፍን ከጉድጓድ ጎትተው አወጡት። ለእስማኤላዊ የዮሴፍን በሀያ ብር ሸጡት። እርሱ የዮሴፍን ወደ ግብፅ ወሰዱት። ሮቤል ወደ ጉድጓድ ተመለሰ። እነሆ የዮሴፍ ከጉድጓድ ባወጣው ጊዜ ልብሱ ልብሱን ቀደደ። ሮቤልም ወደ ወንድሞቹ ተመልሶ ብላቴናው በጉድጓድ የለም፣ እንግዲህ እኔ ወደየት እሄዳለሁ አለ። የዮሴፍንም ቀሚስ ወሰዱ። የፍየልም ጥቦት አርደው ቀሚሱን በደም ነከሩት። ብዙ ብብር ያለበትንም ቀሚሱንም ላኩ ወደ አባታቸውም አገቡት፣ እንዲህ አሉት ይህን ልብስ አገኘን፣ ይህ የልጅ ልብስ እንደሆነ ወይም እንዳልሆነ እስኪ እይው። እርሱም አውቆ የልጅ ቀሚስ ነው፣ ክፉ አውሬ በልቶታል፣ ዮሴፍንም ቦጫጭቆታል አለ። ያዕቆብም ልብሱን ቀደደ፣ በወገቡ ማቅን ታጥቆ ለልጁ ብዙ ቀንም አለቀሰ። ወንዶች ልጆችና ሴት ልጆች ሁሉ ተሰብስበው መጡ። ሐዘኑም ያስታውቱ ዘንድ አባታቸውን ማለዱት። ሐዘኑም መታውን እንቢ አለ። እንዲህም አላቸው ወደ ልጅ ወደ መቃብር እያዘንኩ ወርዳለሁ። አባቱም ስለ እርሱ አለቀሰ። እነዚያ እስማኤላዊ ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞች አለቃ ለጲጥራፍ ሸጡት። ምዕራፍ ሰላሳ ስምንት ይሁዳ እና ትዕማር። በዚያ ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ። ስሙ ኤራስ በሚባል በአዶሎማዊ ሰው ዘንድም አደረ። ከዚያ ይሁዳ የአንድ ከናናዊ ሰው ሴት ልጅን አየ፣ ስሟ ሲዋ ይባላል። ወሰዳት፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅንም ወለደች። ስሙንም ኤር ብለው ጠራቸው። ደግሞም ጸነሰች ወንድ ልጅንም ወለደች ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች ስሙንም ሴሎም ብላ ጠራችው። እነርሱ በወለደች ጊዜ ኬሴቢ የሚባል ሀገር ነበረች። ይሁዳ ለበኩል ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳ የበኩል ልጅ ኤር በእግዚአብሔር ፊት ክፉ ነገርም እግዚአብሔርም ቀጸፈው ክፉ ነበር፣ እግዚአብሔርም ቀጸፈው። ይሁዳ አውናንን ወደ ወንድምህ ሚስት ግባ፣ አግባትም ለወንድምህም ዘርን አቆይለት አለው። አውናንም ዘሩ ለእርሱ እንዳይሆን ባወቀ ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይተካ ዘሩን በምድር ያፈሰው ነበር። ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እንዲህ አድርጓልና እርሱንም ደግሞ ቀጸፈው። ይሁዳ ምራቱን ትዕማርን ልጄ ሴሌሞ እስኪያድግ ድረስ በአባትሽ ቤት መበለቱ ነሽ ተቀመጪ አላት። እርሱ ደግሞ እንደ ወንድሞቿ እንዳይሞትብኝ ብሏልና። ትዕማርም ሚዳ በአባቷ ቤት ተቀመጠች። ዘመኗ በተፈጸመ ጊዜ የይሁዳ ሚስት ሲዋ ሞተች። ይሁዳ ተጽናና፣ የበጎቹንም ጠጉር ወደሚሸልቱ ሰዎችም ወደ ትምና ወጣ እርሱ አዶሎማዊ በግ ጠባቂው ኤራሳም ለምራቱ ትዕማርም እነሆ አማትሽ ይሁዳ የበጎችን ጠጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። እርሷ የመበለቷን ልብስ አወለቀች፣ መጎናጸፊያዋንም ለበሰች፣ ተሸፈነችም። ወደ ተምናንም በሚወስደው መንገድ ዳር በኤናም ደጅ ተቀመጠች። ሴሎም እንዳደገ ሚስቱም ትሆን ዘንድ እርሷ ሊሰማው እንዳልፈለገ አይታለችና። ይሁዳም ባያት ጊዜ ዘማዊ መሰለችው፣ ፊቷን ተሸፍና ነበርና አላወቃትም። ወደ እርሷም አዘነበለ፣ እባክሽ ወደ አንቺ ልግባ አላት። እርሷ ምራቱ እንደሆነች አላወቃትም ነበር። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። የፍየል ጥቦት ከመንጋ ልክልሽ አለው አላት። እርሷ እስክትልክል ድረስ መያዣ ስጠኝ አለችው። እርሱ ምን መያዣ ልስጥሽ አላት። እርሷም ቀለበትን፣ ኮፊትን፣ በእጅ ያለውንም በትር አለችው። እርሱም ሰጣትና ከእርሷ ደረሰ። እርሷም ጸነሰችለት። እርሷም ተነስታ ሄደች። መጎናጸፊያዋንም አውልቃ የመበለቷን ልብስ ለበሰች። ይሁዳ መያዣዋን ከሴቲቱ እጅ ይቀበል ዘንድ በበግ ጠባቂ በአዶሎማ እጅ የፍየሉን ጥቦት ላከላት። እርሷንም አላገኛትም። እርሱ የሀገሩ ሰዎችም በኤናም በመንገድ ዳር ተቀምጣ የነበረች ዘማዊ ወዴት ናት ብሎ ጠየቃቸው። እነርሱ በዚህ ዘማዊ አልነበረችም አሉት። ወደ ይሁዳም ተመለሰ፣ እንዲህ አለ አላገኟትም የሀገሩ ሰዎች ደግሞ ከዚያ ዘማ የለችም አሉኝ። ይሁዳ እኛ መዘበቻ እንዳንሆን ትወሽድ ትውሰድ፣ እንሆ የፍየሉ ጥቦት ላከውላት አንተም አላገኛትም አለው። እንዲህ ሆነ፣ ከሶስት ወር በኋላ ለይሁዳ ምራት ትዕማር ሴሰነች፣ እንሆ በዝሙት ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። እርሷም ሲወስዷት፣ ወደ አማቷ እንዲብላ ላከች። ተመልከት ይህ ቀለበት፣ ይህ ኮፌት፣ ይህ በትር የማን ነው? ይህ ጽንስስ የማን ነው? ይሁዳም ማይቶ ከእኔ ይልቅ ትዕማር እውነተኛ ሆነች፣ ልጄን ሴሌሞን አልሰጠዋትምና አለ። ትገደል ማለትንም ተወ። ደግሞም አላወቃትም። መውለጃዋ በደረሰ ጊዜ እነሆ መንታ ልጆችም በወዷ ነበሩ። ስትወልድም፣ አንዱ እጁን አወጣ። አዋላጅቱም ቀይ ፈትል ወሽዳ በእጁ አሰረች፣ ይሄ መጀመሪያ ይወጣል አለችው። እንዲህ ሆነ፣ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣ ስትል ስሙን ፋሬስ ብላ ጠራችው። ከእርሱ በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙም ዛራ ተባለ።